በዛሬ ፕሮግራሜ በተለይ በተለይ በአሁኑ ሰዓት በጣም እየተስፋፋ ስለመጣው ስለ ጡት ካንሰር የተወሰኑ ነገሮችን እነግራቸዋለሁ። በተለይ ምልክቶቹ ላይ አተኩራለሁ። አብዛኛውን ሰው በተለይ ይሄ ችግር ሴቶች ላይ እንደሚጎላ ይታወቃል። የጡት ካንሰር በወንዶችም በሴቶችም ላይ ይከሰታል። ነገር ግን በወንዶች ላይ የመከሰት እድሉ በጣም አናሳ ነው። በሴቶች ላይ ግን በጣም በሰፊው የጡት ካንሰር ሕመም እየተሰራጨ ይገኛል አብዛኛውን ሴቶች በተለይ ምልክቶቹን ባለማወቅ የተነሳ ቀድሞ ሲጀማምር ጡታቸው ላይ የሚታዩ ለውጦችን፣ አንዳንድ ምልክቶችን ባለማስተዋል የተነሳ በኋላ ችግሩ እየተሰራጨ በጣም ለከፋ ጉዳት ሲዳረጉ እየተስተዋለ ነው። ስለዚህ በተለይ ዛሬ የጡት ካንሰር ምልክቶች ላይ አተኩራለሁ። ወደ ስድስት የሚደርሱ ዋና ዋና ምልክቶች አሉ። እነዚህን ምልክቶች በተለይ ሴቶች ጡታቸው አካባቢ የምታየው ከሆነ በአስቸኳይ ወደ ሕክምና ተቋም ሄዳችሁ አስፈላጊውን ምርመራና ክትትል እንድታደርጉ ለመንቃት እንዲረዳችሁ ነው ይሄንን መረጃ የምነግራችሁ የጡት ካንሰር ምልክቶች ምንድናቸው ናቸው ምን አይነት ጥንቃቄዎችን እናድርግ አያይዘን እናየዋለን ማለት ነው አብራችሁን ቆዩ ዶክተር ዮናስኔ ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ይሄን መረጃም ላይክና ሸር ሼር እያደርጋችሁ በርካቶች ጋር እንዲደርስና እንዲማሩበት እንድታደርጉ በክብር እየጠየቁ በቀጥታ ወደ ሀሳባችን እንግባ የመጀመሪያው እንግዲህ የጡት ካንሰር እንደ ምልክት የሚወሰደው በመጀመሪያ ማወቅ ያለባችሁ ምንም አይነት ምልክት ሳያሳይ ለረጅም ጊዜ ሊቆይና አንዳንዴ በምርመራ ሊረጋገጥ የሚችል የጡት ካንሰር አይነት አለ። ስለዚህ በመጀመሪያ ማወቅ ያለባችሁ የጡት ካንሰር ምንም አይነት ምልክት ላያሳይ ይችላል። ለዚህ ነው ብዙ ጊዜ በዓመት አንድ ጊዜ ብትችሉ፣ በስድስት ወር ካልሆነ ግን በዓመት አንድ ጊዜ ምርመራ አድርጉ የሚባለው ለዚህ ነው። በተለይ ሴቶች የጡት ካንሰር ምርመራዎች፣ የማህፀን ካንሰር ካንሰር ምርመራዎች እንዲህ አይነት ነገሮች ላይ ቢያንስ በዓመት አንዴ መመርመር መቻል አለባችሁ። ጡታችሁን በዓመት አንዴ መታየት ያስፈልጋል። ምክንያቱም ምንም ሕመም ሳይኖረው ምንም ምልክት ሳያሳያችሁ ውስጥ ለውስጥ ሕመሙ ሊሰራጭ ሊስፋፋ ይችላል። በኋላ ላይ ድንገተኛ ሕመም ሊያሳያችሁ ይችላል። ስለዚህ በመጀመሪያ ማወቅ ያለባችሁ ምንም ምልክት ላይኖረው ይችላል። ይሄ በምን ይታወቃል? በዓመት አንድ ጊዜ ቼክ በማድረግ ይህንን ነገር መከታተል ማወቅ ይቻላል ማለት ነው። ሌላው ግን ህመሙ እየተሰራጨ እየተባባሰ ሲሄድ የሚታዩ ምልክቶች አሉ። የመጀመሪያው ነገር በጡት ላይ የሚገኝ ምንም አይነት ህመም የሌለው ነገር ግን በፍጥነት እያደገ የሚሄድ እባጭ ከወጣባችሁ ነው። እንግዲህ ይሄ በተለይ ሴቶች ጡታችሁን መዳበስ ያስፈልጋል። ጡታችሁን ስትዳብሱ ስትነካኩት ውስጡ ላይ ጠጣር ነገር የምታዩ ከሆነ ልክ እንደ እባጭ አይነት ያበጠ ነገር የምታዩ ከሆነ ይህ ደግሞ እያደገ የሚሄድ ከሆነ ነው። እንግዲህ ይህን በደንብ ማስተዋል አለባችሁ። ህመም ላይኖረው ይችላል። ምንም አይነት ህመም አታዩበትም። ነገር ግን ስትነካኩት እንደ እባጭ ያበጠ ነገር ታስተውላላችሁ። ይህ ነገር እለት እለት እለት እለት ቀስ እያለ እያደገ እያደገ የሚሄድ ከሆነ ይሄንን በአስቸኳይ ሄዳችሁ ምርመራ ማድረግ ያስፈልጋል። የጡት ካንሰር እነዚህ አይነት ምልክቶች ያሳያል ማለት ነው። ሌላው ደግሞ የጡት ቆዳ መቅላት፣ በተለይ ልክ ይሄ የብርቱካን ቆዳ አስተውላችሁ ከሆነ ልክ የብርቱካን ቆዳ ላይ እንዳለው አይነት ይሄ ጠቃጠቆ የሚመስል ነገር መውጣት እና ደግሞ ጡታችሁ ወደ ውስጥ የመሰርጎድ ባህሪን ማሳየት፣ እንደዚህ አይነት ነገሮች መጀመሪያ ያልነበረባችሁ፣ ቀስ እያለ የጡታችሁ ቆዳ አካባቢ እየቀላ ይሄዳል። ይሃ ደግሞ ቅላት ልክ እንደ ብርቱካን ጠቃጠቆ እንዳለው ልክ እንደዛ ጠቃጠቆ እያወጣባችሁ ይሄዳል፣ ወደ ውስጥ እየሰረጎደ ይሄዳል። ይሄንን ማስተዋል ያስፈልጋል። እንደዚህም አይነት ምልክቶች ስታዩ የጡት ካንሰር ምልክት እንደሆነ ማወቅ አለባችሁ። ሌላው ደግሞ የጡታችሁ ጫፉ የመሰርጎድ ባህሪ እንደዚሁም ደግሞ ቅርጹ የመቀየር ባህሪን ያሳያል። እንግዲህ ይሄኛውም ሌላኛው ምልክት ነው። የጡታችሁ ጫፍ በጣም ወደ ውስጥ እየሰረጎደ እየገባ የሚሄድ ከሆነ የጡታችሁ ቅርጽ እየተለወጠ የሚሄድ ከሆነ ከመጀመሪያው ወይ በጣም እየተለቀባችሁ መሄድ ከሆነ የተለያየ እናንተ ከምታውቁት ከበፊቱ ከኖርማል ቅርጽ እየተለወጠ የሚሄድባችሁ ከሆነ ጫፉ እየሰረጎደ መሄድ ከሆነ ይሄንንም ማስተዋል ያስፈልጋል። ይሄም የጡት ካንሰር ምልክት እንደሆነ ማወቅ አለባችሁ። እዚሁ ጋር መነግራችሁ የጡታችሁ ጫፍ ለየት ያለ ፈሳሽም ያወጣል። ይሄ በተለይ በተለይ ህመሙ በጣም እየተስፋፋ ሲሄድ፣ እንግዲህ እነዚህ ምልክቶች በነገራችን ላይ ህመም ላይኖረው ይችላል። አሁን የጡታችሁ ጫፍ ወደ ውስጥ ሲሰረጉድ፣ ባጭ ነገር ስታዩ፣ አካባቢ ሲቀላ፣ የተለያየ ነገር ስታሳዩ፣ ምንም አይነት ህመም ሊያሳያችሁ ይችላል። እየተባባሰ ሲሄድ ግን ፈሳሽ ከጡታችሁ ጫፍ መውጣት ይጀምራል። ይሄ በተለይ በተለይ ለየት ያለ ፈሳሽ ከጡታችሁ ጫፍ የሚወጣ ከሆነ እንደዚህ አይነት ነገርን ማስተዋል መቻል ያስፈልጋል። ከዚህ ቀደም ያልነበረ ፈሳሽ የሚወጣ ከሆነ እና ከላይ ያየናቸው መሰርጎድ እንዲህ አይነት ነገሮችን ካስተዋላችሁ ይህንንም በደንብ ችላ ማለት የለባችሁ ማለት ነው። ሌላው ደግሞ ምነግራችሁ የጡት መጠን መጨመር፣ እንደዚሁም ደግሞ ይሄ ብብት አካባቢ የሚወጡ እባጮች መኖር፣ እንደዚህ አይነት ነገርም ህመሙ እየተባባሰ ሲሄድ ይፈጠራሉ። እባጩ እያደገ በሚሄድበት ጊዜ ቀስ እያለ እየተስፋፋ እየተስፋፋ ሴት የጡታችሁ መጠን እየጨመረ ይሄዳል። ጡታችሁ በጣም እየተለቀ ይሄዳል። ከዛ ደግሞ ከጡት እና ከብብት ጋር የተያያዙ ናቸው። ይሄ በተለይ በተለይ ብብት አካባቢ እባጮች ይወጣሉ፣ ህመም እየፈጠረባችሁ ይሄዳል። ብብት በተለይ እጃችሁን ወደላይ ላይ ስታደርጉ ወደ ታች ብብታችሁን በምትከርኑ በምትከፍቱበት፣ እንደዚህ አይነት እንቅስቃሴዎችን ስታደርጉ ትናንሽ እባጮች በብብት አካባቢ መውጣትና እነዛ እባጮች ደግሞ ህመም እያመ ጡባችሁ የሚሄዱ ከሆነ ማለት ነው። እንግዲህ አሁን የነገርኳችሁ ወደ ስድስት የሚደርሱ ምልክቶች አሉ። በተለይ በተለይ እነዚህ አሁን የዘረዘርኩላችሁ ምልክቶች እድሜያችሁ በተለይ ከአርባ አመት በላይ የሆናችሁ ሴቶች በጣም ልብ ብላችሁ ማስተዋል አለባችሁ። ብዙ ጊዜ የጡት ካንሰር እድሜ ከአርባ አመት በላይ ሲሆን በጣም የመጨመር የመሰራጨት፣ ህመሙ የመፈጠር እድሉ ይጨምራል። ስለዚህ በተለይ በተለይ እድሜያችሁ ከ አርባ አመት በላይ የሆናችሁ ሴቶች እነዚህን ምልክቶች የምታዩ ከሆነ በአስቸኳይ ወደ ሕክምና ተቋም ሄዳችሁ ምክንያቱን ማወቅ ሕክምናውን በጊዜ ማግኘት ያስፈልጋል። በደንብ ልብ ብላችሁ ማወቅ ይኖርባችኋል። የጡት መጠን መጨመር፣ የጡት ጫፍ ወደ ውስጥ መሰርጎድ፣ ያልተለመደ ፈሳሽ ማውጣት፣ መቅላት፣ ልክ እንደ ብርቱካን ነጠብጣብ ማውጣት፣ እንዲ እንዲህ አይነት ምልክቶች ማሳየት። ከዛም ባለፈ እነዚህን ምልክቶች ባታዩ እንኳን ቢያንስ በአመት አንድ ጊዜ ሄዳችሁ የጡት ካንሰር ምርመራዎችን ማድረግ የማፀን ካንሰር ምርመራዎችን ማድረግ እንደዚህ አይነት ምርመራዎች በአመት አንድ ጊዜ አስፈላጊ ናቸው። ምልክት ሳያሳዩ ህመሙ ሊኖር ይችላል ማለት ነው። ዶክተር ዮናስ ነበርኩኝ። ይሄን ሀሳብ ላይክና ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁ ደግሞ ቻናሌን ሰብስክራይብ እያደረጋችሁ የደውል ምልክቷንም እየተጫናችሁ ቤተሰብ ሆኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ